እናት አባትሽን ስትረጂ ሲተርፍሽ፣ አላሙዲንን የሚያክል ሀብታም ስትሆኚ ብሰጫ ያግባኝ ማሪ። ይሄ እነዚህ የሚረዱ ልጆች ሲጀመር ማለት ነው፣ በጥቁር እና ቀይ በሬ አሽጦ መጥተው ጥቁሩን እራሱ አልከፈሉም እስካሁን። ለሩታ የሚልኩትን ብር ማለት ነው፣ እሱን እኮ ነው። ምንሽ እኮ አባትየው አህያ ሽጦ መሬት አስይዞ ካርታውን ምን ብሎ ነው የሚልከው? እናቃበይ እንጂ ከፈጣሪ ዘንድ ተቀባይነት አለው። ለእነዚህ ያልብር አላቸው። እስልምናም ሆነ ክርስትና ወንጀል ነው ሲጀመር። አይመከርም፣ አይፈቀድላችሁም፣ ሀጺያት ነው። እነዚህ ችግር አላቸው እኮ የጎረናዋ ሰርተው መብላት ይችላሉ። ምን ሰርተው መብላት ይችላሉ? እንዲህ ማሬ ሰርተው መብላ እነዚህ ዶሯ ላይ እየተከፈላቸው ስንት ጉድ ብር ነው የሚከፈላቸው በዩቱብ ማሰቤ የላችሁም ቢቆጥቋችሁ። እነሱ ዱባይ ለመዝናና ነው የመጡት። አንቺ መለስ ሰሪ ነው፣ 24 ሰዓት ሽንት ቤት መልሰታት ነው የመጣሽው። አንድ ቀን እጃዛ ወጥተሽ የማታውቂ ተዝናንተሽ ደህና ምግብ በልተሽ የማታውቂ ደህና ልብስ ለብሰሽ የማታውቂ እድሜያችሁ የማዛዝናት እንደት ናችሁ? ንግስት እባክሽ ሞዴሬተር በመስጠት ተባበሪኝ። ሰላም ሰላም፣ ኤስኤም ሰላም ነው። ሰላም እንደት ነሽ አርጋቸው። ይሄው የፈለኩበት ቦታ ነበር ልኖር። ምን አገባሽ በእኔ ህይወት? ቆይ አዳምጪኝ፣ አዳምጪኝ ቆይ አዳምጪኝ። የትም ኑሪ፣ የትም አያገባኝም፣ ግን አንድ ነገር ልንገርሽ እሺ? ሰምኛለሽ። ራስሽ ሆንሽ ራስሽ ነው። ግሪ የሰው ልጅ ደንቆሮ ወታ ሰጣችሁና ወራት እውነት መሰላት እንደዚህ ነው ግማታ ስራሪ እልም ያለሽ ገገማ፣ በእራስሽ ፊት ስለምታፍሪ ነው። ሲጀመር ሩታ ሩታን አለ ፊልተር እናቃታለን። ማሬ የሚያልኩት አውቄ ነው እሺ፣ አንዴ ላብራ ቲጂ ኳ፣ አንዴ ጣፋጫ የምትባይውም ኳ፣ አንዴ ቲጂ ፕሊዝ፣ ጣፋጫ አንድ ጥያቄ ልጠይቅሽ የሰማሽ ነው። ጭራሽ ሴት ናት እንዴ? እኮ የወንድ ፕሮፋይል አርጎ ግራ ያ ነው። አሬ ነው ይሄ ዩቲዩበር ነው የነሱ ነው። እኔም የምጠይቃችሁ ማለት ነው፣ ለእናታችሁ ወርቅ ገዝታችኋል ወይ ነው። እሺ፣ ሳይላም ታፋጫ፣ ለእናትሽ ወርቅ ገዝተሻል? ለእናቴም ለባሌም ለራሴም ሁሉም አለኝ። እሺ፣ ደከልኩም እንትኑ። እሺ፣ ለምን አረብ ሀገር ምን ትሰሪያለሽ ታዲያ? ደከልኩም ታደርጊ አረብ ሀገር ምን ታደርጊ ያለሽ ምን አገባሽ? መብቴ ነው አዳምጭኝ። እኔ አያገባኝም፣ ግን ሀብታም ከሆንሽ ምን ትሰሪ ያለሽ ሰው ሀገር ላይ ሀብታም ከሆንሽ ኢንቨስት ለምን አታርጊ? ለምን ለምን ዝም ማለት ነው። ዝም በይ

የእናት ሰራተኛ እንደሆንሽ የሰው ሽንት ቤት እንዳጠብሽ ኑሮ ኢንሻአላህ እና የእናት ያባት ሽርግማን ይድረስብሽ። አንቺ ሰፈር ሀገር ምዱ ረግሞ ከሀገር ያስወጣሽ። እካካ ሜዳ ውጡ ነው ከዚህ ደንቆሮ። አንዴ ዳውራ የኔ ውድ አንዴ ዳውራ የኔ ፍቅሮች። ዘውዲቱ በማርያም ጤናኛ አይደለም እንዴ? ደግሞ አይገርምም እንዴ? ጤናኛ እኮ አይደለም። ከአማኑኤልም አምልጦ ነው የመጡት። ዱባይ እራሱ ቤት በኩል እንደገቡ ራሱ አይታወቁም። ንገራ የፈጣሪ ያለ አራት ሰዓት ከየይ ስድስት አመት ሰባት አመት ሴት ልጅ ጀግራ ከሆነች ከአራት አመት በላይ አረብ ሀገር መስራት የለባትም። በጣም ለውጥ አለው። አራት አመት አፋጯ አንዴ ማለት ነው እኔ ይኸውላችሁ እዚህ እንደዚህ አይነት ሰዎች ላይ አልቀናም። ድንቁርናችሁ ላይ በጣም ነው የምዝናናበት። አንድ ነገር ልንገራችሁ፣ በጣም ነው የምዝናናው ድንቁርናችሁ ላይ። እና ጣፋጯ በጣም ነው የምታሳዝኘው። ብብትሽን ከላጨሽ ራሱ ስማይ ስማይ፣ አንድ ያዳምጡ። የቦረና ረባ በእናታችሁ፣ ብብትሽን ከላጨሽ እንኳን በሼቭ እንኳን ካረግሽ አመት አልፎሻል። ካገሪ ስትወጪ ይዘሽ የመጣሽው ቅባት ነው እስካሁን እየተቀባሽ ያለሽ። ፀጉር ቤት አንድ ቀን ሄደሽ ተሰርተሽ አታቂም። እንደሰው ውድ ልብስ ለብሰሽ አታውቂም። እንደሰው ወተሽ ወጥተሽ ብራንድ ልብስ ለብሰሽ አታውቂም። ወርቅ አለኝ አለች እኮ ዘውዲቱ። ለባሌ ለቢስቴ ለልጆቼ ለምኔ ገዝቻለሁ። ለምን ትሰሪያለሽ ታዲያ? ሰው ቤት ወርቅ ካለሽ ምን አባሽ ታደርጊያለሽ? ስሚ፣ ምን ትሰሪያለሽ? የዩልሽ አንድ ነገር ልንገራት ደግሞ ልድገምላት ሰማሃል እኔ አንድ ነገር ልንገርሽ፣ እናት ለእናትሽ ወርቅ ግዥላት፣ ለቤተሰቦች አድርጊላቸው። አንቺ ስትወጪ ተበድረው የወጡትን ያ ምንድን ነው የአራጣ ብድር መልሽ፣ ሺ መልሽ። ሌላው ደግሞ እስኪ ውጡ፣ እንደ ሰው ልበሱ፣ ተዝናኑ። እየከፈላችሁ እንዴ ሩታ፣ ለምትከከው እናንተ ናችሁ እንደ የምታረግዙላት እሷ ለምታገዛው አይደለም። ሩታ አይፎን እየያዘች ስሚ ሩታ አይፎን ነው የምትይዘው። ይቺ እስካሁን የድሮ ማሞ ደንቆሮ ሳምሰንግ ኤ ዜሮ ሁለት ላይ ነች። እስካሁን የሶስት መቶ ድርሃም ስልክ ካልሆነ እኔ በጣም ኦንላይን ላይ እኮ የምሰራ ሰው ነኝ። ከሶስት መቶ ብር የዘለለ እቃ ከገዙ ይነዝራቸዋል። ለሰው ሲሆንስ፣ ለሩታ ሲሆንስ? አንቺ በእናትሽ እስካሁን ድረስ እኮ የምታደርገው ነግሬሻለሁ፣ ከሀገራዊ የመጣችውን ፓንት ነው አልኩሽ እኮ። የብብቷ ጠረን እኮ ከሩቅ ነው የሚጠራው። ውድ ሽቶ ተቀብታ ማጣ ደንቆሮ ናት እኮ መታ እዚህ ጋ አልሰማችሁም አልኳችሁ። እነዚህ ልጆች ፕሮግራም ላይ ኒቃብ ለብሽ ለምን አይሆንም? ፕሮግራም ካዘጋጁ እኖራለሁ፣ እመኑኝ። ፕሮግራሙ ላይ ጉዳችሁን አፈለዋለሁ። እንደው ቪዲዮ እየቀረሽ እንደው አፋሽ እኖራለሁ። እኔ ከነሱ ለሩታና ለዚህ ሰዎች ከነሱ በላይ እኔ ቅርብን አጠገባቸውን ያለሁት እሺ፣ ደንቁሮ። እንደው ውለታው አይልን እያንዳንዷን ጉዷን ነው ምናፈለው። የዳብር ብር ሳታይ ገባቸውን በጠቅላላ አረናት አንላቃቹ እግዚአብሔርን ሱሱ ሃይሌ ደብረጅ ሱሱ የረሱል ወዳጅ ብለሽ ስምሽን አርገሽ አሁን እንዳልሰድብሽ እንዳልሰድብሽ አሳዘንሽኝ። እነቴ እንደምል ሱሱዬ በሬዲሽ ቆሞ እድሜሽ አርባ ገብቶ መጨረሻ ላይ ሰፈር ውስጥ አግጠሽ ቁጭ ከምትይ እማማ ከመባልሽ በፊት አግቢና ወለጂ ና ልጅ ሩታ የወለደችው ልጅ እግዚአብሔርን፣ አዋርድሻለሁ የሩታ ልጅ የሩታ እንጂ አንቺ አይደለም። ድረ ቆሞ ቀር አግቡ እና ወለዱ። እኔ ባለፈው ስሜት ዘውድቱ ምን እንዳሳዘነኝ ታውቂያለሽ? አንዷ ልጅ ስታወራ ስታወራ ነው የሰማሁት እና አስራ ሶስት ዓመት ነው የኖረችው አብራት አዲስ እሷ ጋር አብራ የገባችኋ ልጅ ገና ጥቂት ጊዜዋ ነው ዓመት ከሶስት ወሯ እንደዚያ አካባቢ ትሆናለች እንደምትናገረው ከሆነ አስራ ሶስት ዓመት ነው የኖረችው። ክርስቶስን የምትለብሰው ልብስ የምትጠቀማቸው ነገሮች በሙሉ እንዳለ የድሮ የድሮ። እዚህ ደግሞ ቲክቶክ ላይ የሆነ ነገር ሲባልስ ቅድሚያ የምትሰጠው እሷ ነች። እና ያችኛዋ ጊዜዋን ጨርሳ ሁለት ዓመቷን ጨርሳ ኢትዮጵያ ልትሄድ ስትል በኢትዮጵያ የምትልኪው ነገር ካለ ልሄድ ነው ስትላት፣ እንዲህ ምን አላት? ሁለት ዓመት ሁለት ዓመት እኮ ሁለት ቀን ናት። እንዴት በሁለት ዓመት ትሄጃለች? እሺ አንቺ ምን አለች ትላት አለች። እግዚአብሔርን ወንድሟ እንደራለች እህቷን አስተምራለች እናቷ ከመንግስት ቤት ወጣ ጥሩ ጥሩ ነገር አድርጋለች ግን እሷ ምንም የላትም? አካውንቷ ውስጥ ዜሮ ምንም ብር አላስቀመጠችም? ባልስ አላገባችም ስንት አመቷ ነው ከሰላሳ ምናምን አመት በላይ እድሜዋ ሄዷል እንዲ ለህይወታችሁም አስቡ እንጂ ማግባት መውለድ አለባችሁ ጎንዘራችሁ መተካት አለባችሁ እቺ ልጅ ለቤተሰቧ ሻማ ሆና እሷ ግን አላገባችም እድሜዋ ሰላሳ ምናምን አልፏል ሌራፉ እንጂ እግዚአብሔርን አትቀልዱ። እድሜ ቆሞ አይጠብቃችሁም። ምን ማለት ነው? እጅግር ያለው ሰው ላይ ሄዶ በአካውንቱ ብር ማስገባት፣ እጅግር ላለው ሰው፣ ሰርቶ መብላት የሚችል ሰው የተቸገረ ይመስል። የመርዳት ሱስ ካለባችሁ ሞልቷል የሚረዳበት ቦታ። እግዚአብሔርን ፍሩ። የዛ የጥቁሩን በሬ ብር ክፈሉ